ይከፈት ይከፈት፣ ከስር ነው ከሚቀመጥ ይቀመጥ። ፈንቅ ይላውጣው እዚህ ስር ነው እዚህ ውስጥ ነው። አሁን አ ሰፕራይዝ አባቴ፣ እንደዚህ ነው የፈለግኩት። ቆንጆ ነው። አየሽ አ ምክሬን ስለሰማ መሰግናለሁ። አዎ፣ ምንም አይደል የእኔ እና ምክሬን ስለሰማ ምክሬን ስለሰማ ነው። ያ ልጆቻችን አንዳንድ ምክሮች ሲሰጡን ብንሰማ ጥሩ ነው። ምክንያቱም ልጅ ስለሆኑ ግዴታ አዋቂን እኛ ትልቅ ነን ምናምን ብለን ስለምናምን አለመቀበል ተገቢ አይደለም። በቃ የነበረኝን እዚህ ቤት ውስጥ ሱል ምናምን የነበረኝን ክፍተት ልጅ ያየች አይደለ? በቃ ልክ ናት፣ እውነትም ልክ ናት። ደግሞ ሲጀምርም ሲታይ እግዚአብሔር። ምክንያቱም ምንም ሆነ ምንም ፎሮፎር ምናምን ምናምን ከመታከክ ውጭ ምንም የተለየ ነገር ያለው ነገር ጥቅምም የለውም። ስለዚህ እንደዚህ ሆኖ ማሳለፉ ደስ ብሎኛል። በልጄ ምክር ራሱ ልጄ ማድጋ እኔም ደግሞ የእሷን ውሳኔ ተቀብዬ በማድረጌ እውነት ደስ ብሎኛል፣ እውነት ለመናገር እግዚአብሔር። ሰላም፣ ሰላም፣ እንዴናችሁ ቤተሰቦች? ሰላማችሁ ባላችሁበት ብዝት ይበል። እንግዲህ በአዲስ ቪዲዮ ተከስተናል። ደስ ብሎኛል። ሰፕራይዝ አለ ሰርፕራይዙ ደግሞ ይሄች ናት። አንዴ ነኝ ቤተሰብ አማረብኝ ማረብኝ ያው ፏፈሽ ብያለሁ። እንግዲህ ተመስገን ነው፣ ከምንም በላይ እግዚአብሔር ይመስገን። ያው ደስ ይላል፣ እንግዲህ ያው እኔ ደስ ስላለኝ ነው እና በአጠቃላይ ግን ያው አንዳንድ ክፍተቶቻችንን እኔ ልል የመጣሁት ዛሬ ለካኛ ያልታየንን ክፍተት ልጆቻችን ያያሉ እንዴ! ማለት ትንሽ ናቸዋል። ልጅ ለቤተሰብ ሁልጊዜም ልጅ ነው፣ ስሙም ልጅ ስለሆነ ሁልጊዜ ልጅነቱ ለእናት አባት ሁሌ ልጅ ነው እና የሚለው ነገር ሁሉ ከኛ አይምሮ በታች ነው ብለን ነው የምናስበው ቤተሰቦች። እና ለካን ያልታየኝን ክፍተት ልጅ አይታለኝ ነበር እና ደስ ብሎኛል። የልጄ ነገር እውነት አስገርሞኛል። እየገረመኝ ነው። በቃ ጸጉር ቤት ራሱ ቪዲዮ ይዤ አልመጣውና ከባለ ጸጉር ቤቱ ጋር ዛሬ የምከረከመው እንደ ሌላ ጊዜ ራሴ አስቤ የሆነ ምናምን አደገ እንዲ ምናምን ብዬ ምናምን አይደለም። እና የልጄን ቀዳዳይን ወደ አይታ እና እሱ ነገር ስለሆነ ነው። ትላንት ያው ያለፈው ስንሰራ ቪዲዮ ማብራት ስለጠፋ ዛሬ ነው ተከርክሜ መጣሁትና ደስ ደስን ያለኝ ኮፍያ አርጌበት ነው። እንግዲህ እንትን ያልኩትና ልጄም የለችም፣ እየተጫወተች ነው። አይ ቲንክ ግን ከዛ በፊት እንደው ብናወራበት ምናምን ብዬ ነው። እና እሷም ስትመጣ ደስ እንደሚላት እርግጠኛ ነኝ። ከምር ከምንም በላይ ማለት ነው። ምክንያቱም ልጆች ሁል ጊዜ እውነን ለመናገር ወላጆች በዚህ አጋጣሚ ደስ ይላል። ልጆቻችን ልጅ ናቸው ብለን መጥፎም ነገር ክፉም ነገር ፍለፊታቸው ለካ ይታያቸዋል። እና እንደዚህ ባናረግ ምክራቸውንና ንግግሮቻቸውን አሁን እኔ ዛሬ ጸጉሬን ትሽ ምናምን ብዬ ባንቋ ሸሻት ነገ ሌላ ክፍተቶች ቢኖሩን ምንም አይሰማንም ምናምን ብላ ትተዋለች ይመስለኛል። ልጄና አንዳንዴ እንደዚህ አይነት ነገር ከመፈጠሩ በፊት ልጆቻችን አንዳንድ ምክሮች ሲሰጡን ብንሰማ ጥሩ ነው ባይነኝ። ምክንያቱም ልጅ ስለሆኑ ግዴታ አዋቂን እኛ ትልቅ ነን ምናምን ብለን ስለምናምን አለመቀበል ተገቢ አይደለም። በቃ እኔ የነበረኝን እዚህ ቤት ውስጥ ሱል ምናምን የነበረኝን ክፍተት ልጅ ያየች አደለ። በቃ ልክ ናት፣ እውነትም ልክ ናት። ደግሞ ሲጀምርም ሲታይ እግዚአብሔር ምክንያቱም ምንም የሆነ ምንም ፎሮፎር ምናምን ምናምን ከመታከክ ውጭ ምንም የተለየ ነገር ያለት ነገር ጥቅምም የለውም። ስለዚህ እንደዚህ ሆኖ ማሳለፉ ደስ ብሎኛል። በልጅ ምክር ራሱ ልጅ ማድጋ፣ እኔም ደግሞ የእሷን ውሳኔ ተቀብዬ በማድረጌ እውነት ደስ ብሎኛል። እውነት ለመናገር እግዚአብሔር በደንብ እንዳያት ነው። ምክንያቱም ጠጋ እንድላት እንድቀርባት፣ ሌላስ ምናልባት በሁለታችን መሀል ሲፈጠርም ችግርም ቢኖር ንግግርም ቢኖር ለካ ቁጭ ብለው ውስጣቸው የሚስሉት ስላለ ልጆች እና ስለዚህ ጸብም ይሁን መጥፎ ነገርም ይሁን መልካም ነገርም ይሁን አንዳንዴ ልጆች ፊት የሚወራ የማይወራ ለዩ የሚባለው ነገር ትክክል ነው ማለት ነው። እኛ አለባበሳችንም አኗኗራችንም አኳዋናችንም ሲቀየር ለካ ያውቃሉ። ምናልባት ምንም አያመጡም ብለን የምናረግ ልጆቻችን ፊት አጉል አጉል ልብስ የምንለብስ ካለን ምናምን ምናምን፣ ብቻ በአጠቃላይ ልጄ ትምጣና፣ እኔ ያሰብኩት ዛሬ አሁን ልጄን ትጠሪልኛለሽ፣ እኔም ልጄን ምን እንደሚሰማ ማለት ልጅ ልጅ የአባቷን አባት አባት የልጅ ልጅ ነው። ምክሯን ሰምቶ ተግባራዊ ማድረጉ የሚሰማትን ስሜት የምርቃት ወሬ ነው። እሷ ሁለት ቀን ቀረኝ፣ ሶስት ቀን ቀረኝ ነው። እኔ ዝም ብዬ ነው ዘው ብዬ የገባሁት፣ እና ለምን እዛ ፀጉር ቤት ሆኜ ነው ያሰብኩት፣ ምን ትላለችውን ሰው አልቀው ምን ይሰማታል? ይሁን እንደው ነገር እንደተኛ አክትላል። አንቺ ጨዋታ አይሰለችሽም? የት ነበር አቤት ፀሐይ፣ ሰለችሽ? ከማን ጋር ነው የምትጫወተሽ? ሲጀምር ጨዋታ ሰርፕራይዝ አለሽ። የሚገርም ሰርፕራይዝ ብቻ። ምን ይመስልሽ? ይሁን የሚገርም እቃ ልስጥሽ። ሰርፕራይዝ፣ እሺ። ለምን አይነት ስጦታ መሰለሽ? ምን አይነት ሰርፕራይዙ። ይከፈት፣ ይከፈት። ከስር ነው ከሚቀመጥ ፈንቅዬ ላውጣው። እዚህ ስር ነው፣ እዚህ ውስጥ ነው። ሰፕራይዝ፣ አባቴ እንደዚህ ነው የፈለግኩት። ቆንጆ ነው። ምክሬን ስለሰማ መሰግናለሁ። ምንም አይደለም። የፈለግሽው

አየሽዋ ካሜራውን እስቲ ደስ ያለሽን ምን ያልሽውን፣ ምናምን ያልሽ ደስ ያለሽን ንገሪያቸው እስቲ። አባቴ አመሰግናለሁ፣ ምክሬን ስለሰማ። ምንም ችግር የለውም፣ ምንም ችግር የለውም። ለእኔ ስትይ እኔ መከርሽኝ፣ እኔም ደስ ብሎኛል። እውነት ልጆቻችን፣ በነገራችን ላይ አሁን እቺ ልጅ ትንሽ ልጅ ናት። በፊት ወደፊትም ብትሄድ ለእኔና ለእሷ በጣም ልጆች ናቸው እና ደስ ነው ያለኝ። ቴንክ ዩ ክፍተቴን ስላየሽ። በዚህ እድሜዋ በዚህ ጎረቤት ተጠራች መሰለኝ። መንደደው አፎሚ፣ አፎሚ ናት መሰለኝ። ዝም ብላ ትዘላለች አቺ ባጥባጭ እና አፎሚ ናት በጥበጣ ከጎረቤት ምን እያለሽ ነው? ካልካ እና ቤተሰቦች በአጠቃላይ ምንድነው፣ ምክሬን ስለሰማች ሳይሆን እኔም አባትም ልጆችም የአባትን ምክር መስማት አለባቸው። አንዳንዴ ልጆችም ልጆች ደግሞ ቤተሰብ ደግሞ የልጆችን ነገሮች ማየት አለባቸው። ሰው ሲናበብ ጥሩ ነው። ሰው እያንዳንዱን ነገር ክፍተቱንም ጥሩንም መጥፎንም ሲናገር ደስ ይላል። እና ልጄ በጣም አመሰግናለሁ። ማደግሽ እናያየውበት በነገርሽን ነገር እያንዳንዱ ትልቅነትሽን ያሳየሽኝ እና አመሰግናለሁ። የሁላችሁም ቤተሰቦች እውነት ደስ ናለ እግዚአብሔር ለካ አይ፣ አፉም ቆይ፣ እዚህ ቁጭ ቆይ፣ ኔጋለች ምንድን ነው እዛ ስላቀፍኳት በቃሽ እና ልጆቻችን እንደዚህ ሲሆኑ ደስ ይላል። እግዚአብሔር ይባርክልን። እግዚአብሔር እንግዲህ ምርቃትሽን ደግሞ ጥሩ። እኔም እግዚአብሔር ከደስ ካለኝ በሚገርም ቪዲዮ ሰርፕራይዝ እንደው እንደዚህ እሷም እንግዲህ እንድቆረጥ አድርጋኛለች። ነቃ ብዬ በሚገርም እንትን እመጣለሁ። ደስ ብሎኛል። እንግዲህ ሚስትየው ምቲ ነገር ካለ እና ጥሩ ነገር ካለ እሲ ኩኩ ና አባረሪት፣ ያው ቤተሰብ ዶሮ አለ፣ ለዛ ምክንያት እያስቸገረችኝ ነው እያባረረች፣ ቤት አቆሸሹ ቤት አቆሸሹ ምናምን እያለች ነው። እና ምክራችንን ሰምተክ የኛንና እኛ በአንተ መጨነቅ ውስጥ እኛ እጥፍ ድርብ ጭንቀት እንዳለን ተረድተህን ይህንን ነገር ስላደረግልን እጅግ በጣም እናመሰግናለን። ምን ታመጣላችሁ ምናምን ብለህ ወደ ኋላ አልገፋከንም። ተቀብለከናል። እናመሰግናለን። ውበትክ ራሱ ተመልሶ መጣ። ግጥም ብሎ ነው የመጣ ልጄ እንደተደሰተች። እሺ ኩኩ ሄደች እና ቤተሰብ አንዳንድ ጊዜ ምንድን ነው ጸቦችም ፍቅርም ምንም ሲኖር ልጆች በጣም እንደሚያስተውሉ ማየት እኔ እንደዛ ገብቶኛል። ያንን ተረድቻለሁ። አንዳንዴ ብዙ ብዙ ቤተሰቦች ግጭት ሲኖር ምናምን ልጆች ፊት ጠንቀቅ ብንል ማናችንም መጋጨታችን አይቀርም። እኛም እንጋጫለን። ልጆቻችን ፊት ጠንቀቅ ብንል ይሄን ያክል የጸጉሩ ማደግ ጸጉሩ አድጎ እሱ መለወጡን ማየቷ ይበልጥ ደሞኔ እና እሱ በሆነ ነገር ብንጋጭ ምን ብንል ከዚህ የበለጠ አይምሮ ይጎዳል የሚል ነገር የተመካከር ነው። ሰሞኑን ምንም ነገር ቢፈጠር ልጆቻችንን ለማስደሰት ልጆቻችን በምንም ነገር እንዲደሰቱልን ነው የምናደርገው። ምንም ዛሬ ለመልካም ነገር እናንተንም ለማስደሰት የመጣ ነው። አንተንም ቴንኪው ለማለት ነው። እናብዛባችሁ እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ጥሩ ቪዲዮ እንመጣለን። እናመሰግናለን መሰግናለን። ቻው ቻው። ልጄም አመሰግናለሁ አንቺንም፣ በጣም ተሳሳማችሁ። ግን በሉ ቻው ቤተሰብ። ላይክ፣ ሼር፣ ሰብስክራይባችሁን አትቀንሱብን። ካለ እናንተ ማንም የለንም። እናመሰግናለን እንወዳችኋል። ቻው ቻው።